በል አክርሻይ ካሻ ብት እንግዲህ፣ አንዳንድ ጊዜ መርሳት እያጋጥማል ለዛም ነው ግራማ፣ ውድ ቤተሰቦቼ ሶስት ግራም ነጥብ ስድስት ናት ከሀብሉ ጋ ማለት ነው። ያው አንድ ሺህ ሰባት መቶ ሰላሳ አሪያል ነው እኛ የገዛነው። ያው የሰውየውንም ድምፅ እዚህ ጋ አስገብቼላችኋለሁኝ ብዙም ቀንሷል ባይባልም። ካለው የወርቅ መወደድ አንጻር እኛ የገዛ ነው በዚህ ዋጋ ነው። እና ሀባይ በምንላችሁ ፈልጌ ነው፣ ገንዘብ ካላችሁ እጃችሁ ላይ ወርቅ ገዝታችሁ የምታደርጉም ከሆነ እንደዛው የምታስቀምጡም ከሆነ ለትርፍ ብታስቀምጡ አሪፍ ነው። ይቀንሳል ብላችሁ እጃችሁ ላይ ገንዘብ ኖሮ የምጠበቁ ልጆች፣ ከዚህ በኋላ አጠበቁ ነው የምላችሁ። ምክንያቱም ከቀነሰም እሰይ ያልገዙ ልጆች ይገዛሉ፣ ደስ ይላል። ከጨመረም ደግሞ ምንም ማድረግ አይቻልም። ከሚጨምር ቢቀንስ ይሻላል እና የምላችሁ ነገር ግዙ ነው የምላችሁ። ይቀንሳል ብላችሁ አትጠብቁ። ያው ተስፋ ተስፋ ጥሩ ነው፣ በእርግጥ ሁላችንም ያው ይቀንሳል እያልን ነው እስከ ዛሬም ድረስ ላይ እየወጣብን እና እንግዲህ ደሞ ባትጠብቁ አሪፍ ነው፣ ባለው የወርቅ ዋጋ ብትገዙ ጥሩ ነው። ወይ ሊጨምር ይችላል ወይ ደግሞ ሊቀንስ ስለሚችል አይታወቅም። ከምንለድም እጃቸው ላይ ብር ካለ ግዙ። ከቀነሰ ደግሞ እንደዚሁ ያልገዙ ልጆች እድሉን ይጠቀሙበታል ማለት ነው። ሀብሏ ይች ናት ሀባይብ እንደምትዋት። የባለፈዋ ማጫወሻዋም ይችን ወርድ ናት። የአበባ ዲዛይን ናት። እና ይሄን ይመስላል ስላችሁ ነው ውድ ቤተሰቦች። ኢንሻላህ እንግዲህ የወርቅንም ዋጋ፣ ሌሎች አዳዲስ ወርቆችንም ይዤ የምመጣ ይሆናል። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።